ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ፣ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም፣ እናት እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማነ ያለሽ ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ እና በዛ በጥንቆላ እዚህ ጋ አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። በድጋሚ ዘመድኩን በቀለ አዲስ መረጃ አውጥቷል። መረጃውም በጋሻው ደሳለኝ በጥንቆላ ውስጥ እንዳደገ የጠንቋይ ልጅ እንደሆነ በቂ የሆነ ከማስረጃ ጋር መረጃ አውጥቷል። ዘመድኩን እንግዲህ በጥንቀት ነው የሚያውቃቸው። የተሐድሶ ምንፍቅና ሴራ እንዳጋለጠ እናጋለን። ዘመድኩን ከሁሉም በፊት ያጋለጣቸውና መረጃቸውን አስጥቶ ካሴታቸው እንዲቃጠል እንዳደረገ ዘመድኩን በብልሃት ብዙ ነገሮችን የተሃድሶች እንቅስቃሴ እንዳጋለጣቸው ይታወቃልና እስካሁን ድረስ ይሄ የለሃለበት በጋሻው እና ይሄ ሁሉ ክፉ መንፈሱ ከጥንቆ ላይ መነጨ እንደሆነ ዘመድኩን መረጃውን እያጋራ ይገኛል። በጥልቀት እስቲ ምስማሁ ዲላ ያላችሁ ተናገሩ። ወጣ ወጣ ይሄ የጠንቋይ ልጅ ዛሬ በቤተ ክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት የክህደት የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። በእውነቱ አግባብነት የሌለው ነገር ነው የተናገረው በጋሻው ደሳለኝ ሬዲ። እንደምናውቀው ጊዜ ይቀየራል። እሱም ክፉ ነገር ሊደርስበት ይችላል። ሰው ላይ ማንኛውም ሰው ላይ ክፉ ነገር ሊደርስ ይችላልና መጠንቀቅ ይገባው ነበርን የሚናገረው ንግግር አንድ ንግግር ደግሞ ከተናገርክ ዛሬ ላይ ማምለጫ የለ። ሚዲያ ላይ ካወጣው አላማ ሁሉ ነው የሚታወቀው። ዝርክፍ ብሎ ነው የሚወጣውና አላማው ሁሉ ታውቆበታል። እልህ እንዳለበት፣ በቀል እንዳለበት፣ ጥላቻ እንዳለው ግልጽ የሆነ ነገር ነው የወጣው፣ ምንም የሚያሻማ ባልሆነ መልኩ ለኦርቶዶክስ ተዋህዶ ቤተክርስቲያን ምን ያህል ጥላቻ እንዳለው በጋሻው ደሳለኝ ግልጽ ን ይሆናለ። ምንም ምንም የሚያሻማ ነገር አይደለም። እሱ ግን ያልተረዳው አንድ ነገር ሌላው ላይ ያሰብከው ክፉ ነገር አንተ ላይ ሊደርስ እንደሚችል ነው፣ አላሰበውም። እሱ ይሄን እና በጣም የሚያሳፍር ሰው ነው በእውነቱ ዘመድኩን። እንስማውን ቀጥል እስቲ። እኔ ብዙ ምለው የለኝም። ለወዳጆቹ እንዲሰሙት አርጌ። ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማነው የተበቀለው? ክርስቶስን። አንተ የጠንቋይ ልጅ አንተ አጋንንት ሳቢ ልጅ መልስ፣ በጋሻው ደሳለኝ መልስ፣ መልስ፣ መልስ! አንፋታ ስጥ። በዚህ ጉዳይ ትክክለኛ መልስ መስጠት አለበት። የክርስቶስን እና የሰማዕታትን መከራ ማቃለል ነው የሚሆነው፣ ባለበለዚያ ምክንያቱም ምንም አላደሩ ክርስቶስም ሆነ ለእርሱ ብሎ የሞቱት ምንም ሳያደርጉ ነው ታዲያ፣ እነሱ ነው አጥፈታችሁ ነው ልትናቸው ነው። ምንም ሳያጠፉ የወጡት ሕጻናቱንም ጭምር በኔ ካሴት ምክንያት ነው ልትል ነው። በአንተ ካሴት ምክንያት ነው የውላ ሕጻናትም የሞቱት የውላ መከራ የተቀበሉት ምላሽ መስጠት አለብ ለዚህ ጉዳይ። አለበለዚያ እጅጉን እጅጉን ዝም ብሎ የማየውን ነገር ነው የተናገርከው። ለተናገርከው ነገር ምላሽ መስጠት አለ። ኃላፊነቱን መውሰድ አለበት። ለሚናገረው ነገር ኃላፊነት የሚወስድ ሰው ነው ዋጋ የሚኖረው እንጂ ለሚናገረው ነገር ኃላፊነት የማይወስድ ሰው ከሆነ ያ ሰው ህጻን ነው። በእውነቱ ትልቅ ሰው ከሆነ ለአቅመ አዳም ከደረሰ ለሚናገረው ነገር ኃላፊነት መውሰድ አለበት። ንግግሩን ካፉ ወጥቷል፣ ምላሽ መስጠት አለበት። ቅርታ መጠየቅ አለብህ፣ መጠየቅ አለብህ። ምላሽ መስጠት ካለብን ምላሽ መስጠት አለብ። ምክንያቱም አልባሌ ነገር ነው የተናገር በእውነቱ በህግ በደንብ የሚከበርበት ሀገር ቢሆን መታሰር ያለበት ሰው ነው፣ ግልጽ ለመናገር። ምክንያቱም በዛ ሁላ ሰው ሰቆቃ ላይ ጨዋታ ነው የተጫወጥከው። ቀልድ ነው የቀለድከው። መድረክ ላይ ወጣ፣ ከካሴት ከተራ ካሴት ጋር ነው ያወዳደርከው። የዛን ሁላ ሰው ነፍስ አስብበት። በእግዚአብሔር ፊት ጥያቄ ይቀርብልሃል፣ አንተ በእርግጥም እግዚአብሔር ፍርድ የምታመን ሰው ከሆንክ ያስጠይቀኛል በለም ማፈረን አነሳ መግባት ነበረበት። ላልከው ነገር በጣም በጣም በጣም ጸያፍ ስለሆነ ማለት ነው፣ ለመድገም ራሱ ይከብዳል። በእውነቱ በጣም እና ምላሽ ሰጥበት። ዘመድኩን ይቀጥላል፣ እንስማው። ምን ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አድርገው ነው? በኔሮን ቄሳር ያ ሁሉ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አድርገው ነው? በዲዮ ቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ህጻናት ምን አድርገውን? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግብ ስለሰሩ ምን ታረግ ምን ታረግ። ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ እየታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው አሰማው አሰማው ከመጀመሪያ አድርገው አሰማው። እና ከዚህ የምንረዳው አንድ ነገር ምንድን ነው? በሰው ሀዘን ይህን ያህል መደሰት አግባብነት እንደሌለው በእውነቱ በሰው ሀዘን በዚህ ደረጃ መደሰት። በጋሻው ደስ አለው። በሀዘን በኦርቶዶክሳውያን ሞት ባዘን ነው ሀዘን በአርሲ ላይ በሆነው በሻሸመኔ ላይ በሆነው ደስ ነው ያለው። ደስተኛ ነው የሆነው። እነርሱ እንደተበቀለለት አድርጎን የቆጠረውና ለምንናገረው ነገር ጥንቃቄ ቢኖራል እንደው ብንችል ማዘን እኮ ነው በሰዎች አዘን፣ ባናዝን እንኳን በዚህ ደረጃ መደሰት አግባብነት የለውም። የተደሰተ እንኳን ቢሆን ዝም አይደለ እንዳኔ መርዝ የሆነ እኮ ንግግር ከባድ እኮ ነው። ዝም ማለት ዝም አለመናገር በዚህ ደረጃ በጣም ስስ ጎን የሆነ ከባድ የሆነ ጉዳይ በጣም የብዙዎች ሞት ነው። ብዙዎች ወላጅ አጥተውበታል። ብዙዎች ልጃቸውን አጥተዋል። ዘመዳዝማድ ባህል ሚስት ያጡ በጣም ብዙ ወዳጆቻቸውን ያጡ፣ አባቶችን ያጡ፣ እናቶችን ያጡ፣ ልጆችን ያጡ፣ በጣም ብዙ ነገር ያጡበት ሁኔታ ላይ ያለው ከእሱ ጋር ካሴት መቃጠል ጋር አያይዞ መናገር የእሱ ካሴት መቃጠል እኮ ትክክለኛ ነገር ነበር። ካሴቱ እኮ የቤተ ክርስቲያን አስተምሮ ያልሆነን ነገር ተካቶበት እኮ የቤተ ክርስቲያን አስተምሮ መስሎ የቀረበ የውሸት ነገር እኮ በእውነቱ የተሃድሶ አስተምሮ ያለበት ነገር ነበረ። ያ ሲነካበት ተቃጠለ። ተነክቶበት ሲቃጠል በሌላ በሌላ መስመር ይዞ የውሸት ነው ይሄ ካሴት የቤተ ክርስቲያኒቱ አገልግሎት ነበረ፣ እነሱ ግን አቃጠሉት፣ እኛን እንዲያደረጉ እንዲያደረጉን ብሎ የውሸት ዜና ሰርቶ ጭራሽ ደግሞ በንጹሐን መገደል ላይ ሲቦርቅ ሲደሰት እናየዋለንና በጣም የሚያሳዝን ነገር ነው በቀጣይ እንገናኛለን አመሰግናለሁ።